ይህ አዋዜ ሰበር ነው። የዩክሬኑ ዘለንስኪ የአሜሪካንን ምላሽ ላንቁሳ ሲል ወቀሱ። ራሺያ ዓርብ ዕለት ምሽት በሰውየው የትውልድ ከተማ ክሪቪሪህ ወደ ሰፊ ሬስቶራንት ውስጥ 85 እየበሉ ይዶልቱ የነበሩ የዩክሬን የተለያየ ደረጃ የጦር አዛዦችና ምዕራባውያን አሰልጣኞቻቸውን በቦሊስቲክ ሚሳይል አነጣጥሬ በመተኮስ ለወሬ ነጋሪ ሳይተርፉ ፈጇቸው ስትል ማስታወቋ ይታወሳል። ዘሌንስኪ በወገናቸው የተመታው የሕፃናት መጫወቻ ሜዳና አስፋልት ነው፣ 18 ገድሎ 72 ሰዎችን ያቆሰለ ሌላ የፑቲን ጭካኔ ነው ነበር ያሉት። በርካታ መኖሪያ ቤቶችን አውድመዋል ሲሉም አክለዋል። ከሞቱት መካከል ዘጠኙ ህፃናት ናቸው ሲሉ ጨምረው ገልጸዋል። ዘለንስኪ እንደሚከሱት ሩሲያዊ ጸራቸው ቭላዲሚር ፑቲን በቀሳፊ የቦሊስቲክ ሚሳይል አንድ ምት ደንበደም ካደረጓት ቀዬ ተርፎ የሚወጣ ማንም እንዳይኖር ለማድረግ በሰው አልባ ወጀቦች አስከትለው ወግረውናል ብለዋል። ዘለንስኪ የወጡባት ወይም የተወለዱባት ምላስ ቆልፍ ስም ያላት ኪሪቪሪህ ግዛት የሞስኮ ቡጢ ማሳረፊያ ናት። ሁሌም ሦስት የሐዘን ቀናት አውጃለች። ዘለንስኪን በእንቅርት ላይ ጆሮ ደግፍ የሆነባቸው አሜሪካ ለዚህ ደምሳሽ ጥቃት የሰጠችው አስተያየት ነው። በኬየብ የአሜሪካ ኤምባሲ ያወጣው መግለጫ ዘለንስኪ ራሳቸው ላይ በረዶ እስኪያስቀምጡ ድረስ ያበሸቃቸው ነበረ። የሚያሳዝነው አሉ ዘለንስኪ በኤክስ ገጻቸው ላይ ሲጽፉም፣ የሚያሳዝነው የአሜሪካ ኤምባሲ ግብረ መልስ አንጀት የሚያቆስል አስገራሚ መሆኑ ነው። እንዲህ ያለች ጠንካራ አገር፣ ጠንካራ ሕዝብ እንዲህ ያለ ላንቁሳ ግብረ መልስ መስጠቱ ያሳዝናል ብለዋል። የሚገርምነው አሉ ሲቀጥሉ ሕፃናትን የሚፈጀውን የሚሳኤል ጥቃት ሲያወግዙ ራሽያ የሚለውን ቃል ለመጠቀም ፈሩ ብለዋል ዘለንስኪ። ከዋይት ሐውሱ አዋራጅ ውርክብ በኋላ ድፍረታቸው ያገረሸባቸው ያስመሰለውን አስተያየት እንዲሰጡ ያስገደዳቸው በኪየቭ የአሜሪካ አምባሳደሯ ወይዘሮ ብሪጅት ብሪንክ በኤክስ ገጻቸው ያሰፍሩት ውግዛት ነው። ወይዘሮዋ ዲፕሎማት ሲጽፉ፣ ዛሬ ምሽት አንድ ቦሊስቲክ ሚሳይል መጫወቻ ሜዳ አጠገብና ሬስቶራንት በመምታቱ ደንግጠናል፣ ተሰቀናል ብለዋል ዲፕሎማቷ። ግብረ መልሳቸው በጣም አጭር ቃላት ቆጣቢና ብሎም ራሽያ የዩክሬን አዛዦችና ምዕራባውያን አለቆቻቸው እየበሉ ይዶልቱበት የነበረውን ሬስቶራንት ነው ያነቦጭኩት የማለቷን እውነትነት ያረጋገጠ መሆኑ ነው። ደግነቱ ዘለንስኪ ይህንን አላስተዋሉም፣ ወይም ሆም ብለው ዘለውታል። ምክንያቱም ዘለንስኪ ተመታ ያሉት የሕፃናት መጫወቻ ሜዳ አስፋልትና እያሌ የመኖሪያ ቤቶች ነው። ራሽያ ያለችው ግን ሬስቶራንት ነው። የአሜሪካው አምባሳደር በኤክስ ገጻቸው በሰጡት መግለጫ ላይ ያረጋገጡትም ይህንን ነው። ቦሊስቲክ ሚሳይሉ ሬስቶራንት መጥተዋል ነው ያለች። ምናልባትም ወይዘሮዋ ዲፕሎማት ብዙ ጊዜ ወደዚች ግዛት ባደረጉት ምልልስ እህልዋ ይቋድስበት የነበረ የሚያውቁት ሬስቶራንት ሊሆን ይችላል። ምክንያቱም ዲፕሎማቶች ያገኙት ሬስቶራንት አገቡምና። ዘለንስኪን ያስቆጣቸው ዓላማ ቢስና ሰላማዊ ሰዎችን ለመፍጀት የተኮሰም ፋሽስታዊ ድርጊት አድርገው ለማቅረብ የሞከሩትን ጥቃት የአምባሳደሯ አስተያየት ግን ኢላማውን የለተመ ወታደራዊ ጥቃት መሆኑን ያረጋገጠ ስለመሆኑ አይደለም። ወይዘሮ ብሪንክ ቦታው ላይ የተሾሙት በቀደሙት ፕሬዚደንት ጆባይደን ባይደን ነበረ። የፑቲን ልዩ ዘመቻ በተጀመረ በሦስተኛ ወር ማለት ነው፣ በ2022 ግንቦት፣ በኢትዮጵያ 2014 ግንቦት። ለዚህ ነው ይህ ጦርነት ማብቃት አለበት የምንለው ሲሉ ለዚህ ነው ይህ ጦርነት ማብቃት አለበት የምንለው ሲሉ ብለዋ አምባሳደር እይታቸውን ከአዲሱ የትራምፕ አስተዳደር ፖሊሲ ጋር ቃኝተዋል። ቆሽታቸው በገነው ዘለንስኪ በምላሻቸው ሲጽፉ አዎ ጦርነቱ መቆም አለበት፣ ነገር ግን ጦርነቱ ይቆም ዘንድ አካፋን አካፋ ማለት አለብን ሲሉ አሸምረዋቸዋል። ዘለንስኪ የሩሲያው ባላንጣቸው ፑቲን እልህና ክፋት ይገርማቸዋል። ሽማግሌው ጦርነቱን የማቆም ጠብታ ፍላጎት የላቸውም ሲሉ ያሳቅላሉ። ነፍሳድን ጥረቱ እየተካሄደ እያለ ደግሞ በሰው አልቦች ወገሩን እንዲህ አይነት ጨካኝ ነገር ለመፈት እንዲህ አይነት ጨካኝ ነገር የሚፈጽም ሰው አይደለም ብለዋል ዘለንስኪ ዓለም እጅግ በጣም የሚገርም ነው። እንግዲህ አሁን ከዘለንስኪ ተስፋ የቆረጡ ነው የሚመስሉት። እስካሁን እንግዲህ ለመጀመሪያው ጊዜ በአንተ አገላለጽ ቀጥታ ልውሰደውና፣ ትራምፕና ዘለንስኪ በተገናኙበት ጊዜ የነበረውን ውርክብ በቀላሉ አልነበረም። ትራምፕም ያዩት ዘለንስኪም የተመለከቱት ይህንን ለማስተባበል ሞክረዋል። ወዲያውኑ ከትራምፕ ጋር አብረን እንሰራለን፣ ከትራምፕ አስተዳደር ጋር አብረን እንሰራለን በማለት ፕሬዚዳንት ዘለንስኪ አርመውት ነበረ፣ ይህንን ጉዳይ ማለት ነው። አሁን ደግሞ እጅግ በጣም ከመበሳጨታቸው የተነሳ መልሰው የትራምፕን አስተዳደር ወይም አምባሳደሯን ግብረ መልስ የመለሱበት መንገድ አያስቆጣም ወይ? መልሶ ትራምፕን በዚህ ጉዳይ ላይ አውሮፓውያኖች የሰጡት ነገር ካለ አያይዘብት ነግረኛል። ነው የአውሮፓውያኖች መላሽ ያው የዩክሬን አስተያየትን መድገም ነው። ምናልባትም ሰፋ ባለመልኩ እና ጥቃቱን ሕፃናትን ለመፍጀት የታለመ አድርገውን ያቀረቡት። ነገር ግን የአሜሪካ አምባሳደሯ እዛው ኪየቭ ያሉ ናቸው እና ምንም ጥርጥር አምባሳደሮች ደግሞ ዋና ከተማ ላይ ብቻ ለሚቀመጡት የተለያየ ትዕዛዙን ይመለከታሉ። ምንም ጥርጥር በሌለ ሁኔታ የዘለንስኪ የትውልድ ግዛት ውስጥ ሳይመላለሱ እንደማይቀር ይታመናል። ፕሮባብሊም በዚህ ሬስቶራንት ተጠቃሚ ናቸው ብሎ ማመን ይቻላል። ምክንያቱም አሁን ራሺያ እንደምትለው የዩክሬን ጦር አዛዦችና ምዕራባዊያን አሰልጣኞቻቸው ለስብሰባ የመረጡት ሬስቶራንት ነው። ዝም ብሎ አይመረጥም። በሴኩሪቲ ዋይዝ እንዲህ አይነት ቦታዎች አስቀድመው የሚለዩ ናቸው። ስለዚህ ይሄ በጣም መረጃ ላይ የተመሰረተ መረጃ ላይ ስልህ አስመችው። ዋናው እንደዚህ አይነቱን ክዳት፣ እንዲህ አይነት ቁልፍ ጥቃት ሊደርስብ የሚችለው መቅሰፍታዊ ጥቃት ሊመጣብ የሚችለው ምናልባት እዛው ሬስቶራንት ውስጥ ወይም ደግሞ በአካባቢ ያንተ መረጃ አለ ማለት ነው። በጣም በጣም በጣም አስደንጋጭና ስኬታማ ጥቃት ነው ለራሽያ። ስለዚህ ይሄን ሬስቶራንት አምባሳደሯ ሊያውቁት ይችላሉ። ምክንያቱም ደህንነቱ ጥብቅ የሆነ በተለያየ ምክንያት የሚመረጥ ቦታ ነው የሚሆነው። ስለዚህ አሁን አምባሳደሯ በጻፉት ላይ ብቻ ነው ራሽያ የመታሁት ሬስቶራንት ነው ብላለች። እነዚህ ሰዎች እየበሉ በኔ ላይ የሚደሉትበት ሬስቶራንት ውስጥ ታጭቀው ሳለ ነው አነጣጥሬ በቦሊስቲክ ሚሳይል የፈጇቸው ያለችው፣ ይሄንን ሬስቶራንት የሚል ቃል የትም ቦታ አታገኘውም። የበኪየቭ የራሽያ አምባሳደሯ ኤክስ ገጽ ላይ ነው የምታገኘው። ይሄ ነበረ እውነቱን ለመናገር፣ ዘለንስኪ ሙግት ሊገጥሙበት ይገባ የነበረው ነገር ይሄ ነው። ብላክ ኤንድ ዋይት አሜሪካ የራሽያ ጥቃት ኢላማውን የመታ መሆኑን የሚያረጋግጥ ነው ሬስቶራንት ስትል። ይሄን ሳይድ ግን ወይ ሆን ብሎ አላነሱትም። ዘለንስኪ አሁን ዘለንስኪን የከነከናቸው ቦሊስቲክ ሚሳይል ኳስ ምንድን ነው የመጫወቻ ሜዳው አጠገብና ሬስቶራንቱን መምታቱ አስሰቅቆናል፣ ሆሪፋይድ ሆነናል፣ በዚህ በጣም ነው የደነገጥነው አሉ። እና የራሽያ ቦሊስቲክ ሚሳይል አላሉ ማለት ነው። ራሽያን አልተጠቀሙም። እናም ጦርነቱ ለዚህ ነው ጦርነት መቆም አለበት የምንለው መልእክት ነው ያሰፈሩት። አሁን አየህ ይሄ ዘለንስኪ ዘለንስኪ ከለመዱት አንጻር በጣም ኮረንቲ የሚያስይዝ ነው። ምክንያቱም ምዕራባውያኑ ከሳቸው ጎን ስለሆኑ፣ በኔቶ ታቅፎን ጦርነት ስለሚያደርጉ ዘለንስኪ ያሉትን በሙሉ አስርና ሃያ ጥፍ መልሶ ማስተጋባት ነው እንጂ እውነቱን መናገር አልነበረም ተልኳቸው፣ ኤምባሲዎችም ሁሉ። የአሁኑ ግን በጣም የተቆጠበና አልፎም እውነቱን የተናገረ ነው እና ራሺያ ለመነሳቷ አሁን ባለው የአሜሪካና የራሺያ ግንኙነት የቀደመውን የጆ ባይደን ዘመንን ፕሮፓጋንዳ የማስተጋባ መሆኑን የሚያሳይ ነው። እና በዚህ ምክንያት ዘለንስኪ እንደሰማው ላንቁሳ ብለውታል። እንዲህ አይነት ትልቅ ሀገር እንዲህ አይነት ትልቅ ሕዝብ እንዲህ አይነት ላንቁሳ አስተያየት መስጠቱ የሚያሳዝን ነው ብለዋል። ይሄ አስተያየት ማንም ሰው ላይ በየሚመለከተው ሁኔታ የአምባሳደሩ አስተያየት ባለ ሁለት ሰይፍ ነው። በዚህ በኩል ራሺያን ጠቀሱም አልጠቀሱም ማን እንደተኮሰው ግልጽ ነው። በዚህ በኩል በዚህ አይነቱ ጥቃት አሳቆናል፣ ደንግጠናል በማለት ሞስኮን መተኪታቸው አልቀርም አይደል? እንደ በሌላ በኩል ደግሞ ለዚህ ጦርነት ይህ ሊሆን የቻለው ቴክስቱ ታንጎ፣ ይህ ጦርነት እንዲቆም ሁለቱም ሀይሎች ላይ ነው ሊቆም የሚችለው። በሌላ በኩል ራሳቸው ዘለንስኪም የዚህ ጦርነት አካል ናቸው። ስለዚህ አሁን ራሽያ አሜሪካ የሄደችበት መንገድ ይሄ ነው። ራሽያን በተች ራሽያን ስማን ሳትጠቀስ በተቸችበት መንገድ ዘለንስኪንም ስማቸውን ሳይጠቅሱ እርሶም የያዙ የጀብደኛነት ጉዳይ ነው የእርሶም እጅ አለበት እንደማለት እኮ ነው እንጂ አሁን በዩክሬን ቅኝት አይደለም እየሄዱ ያሉት። ይህ ጦርነት መቆም አለበት፣ አንተም ልታቆም ይገባል፣ ይሄን ማመን አለብህ የሚል አካሄድ ነው ያለው። እና ከባድ ዲፕሎማሲያዊ ሐረግ ነው እውነቱን ለመናገር እና ይሄ ምን ያህል ነርቫቸውን እንደነካው የሚያሳይ ነው እና ይህ ጥቃት በጣም ይህ ጥቃት በጣም በተዋረድ ያሉ የጦር መሪዎችን ምናልባት በዋነኛነት ያሉ የሆነ ታንከኛ ምድብ የሆነ የተለያዩ በተዋረድ የተለያዩ የጦር ምድቦችን የሚያዙ አመራሮች አብዛኞቹ እነሱ ናቸው እና እነሱን የሚያሰለጥኑ ምዕራባውያን ከፍተኛ መኮንኖች ናቸው። ልብ አድርግ። አሜሪካውያን፣ እንግሊዛውያን፣ ፈረንሳውያን ጀርመናውያን ሊሆኑ ይችላሉ። እና ከራሽያ መከላከያ ሚኒስቴር የተሰጠው መግለጫ ቁጥራቸውን አስቀምጥቷል። ሰማንያ አምስት ናቸው አለ እና የወጣ የለም ነው ያለው። እንዳይወጡም የዛን የሚሳኤል ምተከትሎ የሰው አልቦች ወጀብ ደግሞ ጥቃት ፈጽሟል ማለት የሄደ ሱሳይድ እና በጥቃቱ ገና ነው፣ ወደፊት ነው ዝርዝሩን የምታገኘውና ከባድ ከባድ ጥቃት ነው። አርብለት የደረሰባት ዩክሬን አለም አሁን እንግዲህ የአምባሳደሯ ጥንቃቄያዊ መልስ የሩሲያንና የአሜሪካን መናበብ አያሳይም ወይ? ሌላው ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያ ጋር ያላቸውን ወዳጅነት በዚህ መልኩ ሲያጠብቁት ከአውሮፓ ጋር ያላቸውን ወዳጅነት እየለዩት ነው። እንደ ሀገር ደግሞ ስንመለከት አውሮፓ በጣም በርካታ ሀገራቶች ናቸው። ሩሲያ ደግሞ አንድ ሀገር ናት። እንደው እንደ አንድ ትልቅ ፖለቲከኛ ወይም እንደ አንድ ሀገር ፕሬዚዳንት ከአንድ ሀገር ጋር እጅ ለእጅ መያያዝ ነው ትልቁ ጥቅም ያለው ወይስ ከበርካታዎቹ ሀገራቶች ነው? ይህንንስ እንዴት ታየዋለህ? ነው ምናልባት መጀመሪያ ላይ ያልከውን የአውሮፓ ያልከው ይሄ በአሁን በአውሮፓና በአሜሪካ መካከል የለየለት ነገር አይደለም። ይህን ነው የምናየው። አሁን ባለፈው የአሜሪካ ውጭ ጉዳይ ሚኒስትር ብራስልስ ስብሰባ ላይ ነበሩ እና ያቺ አሜሪካ አብራቸው እንዳለች ለማረጋገጥ ነው የሞከሩት። አውሮፓውያኑ አውሮፓውያኑ አንዳንዶቹ ቆርጠዋል። ሌሎቹ ደግሞ ስቲል ለምሳሌ እንደ እንግሊዝ ያሉ ሀገሮች ገና አልቆረጠላቸውም። ሌሎችም እውነቱን ለመናገር በዚህም ሆነ በዚያ ምክንያት እውነተኛ ጸሎታቸው አሜሪካ ተመልሳ እንደ ጥንቱ እንደ ጠዋቱ አብራቸው እንድትሆን ነው። ግን ደግሞ ይሄም ፖሲቢሊቲ ሊኖር ይችላል ከቶም ወደኛ ፊቷን ላታዞር ትችላለች በሚል ደግሞ ራሳችንን መቻል አለብን የሚል ከፍተኛ መውተርተር አለ፣ አሁን በአውሮፓ ነው። ስለዚህ እኔ እውነቱን ለመናገር እስካሁን በሚታየ ሁኔታ አሜሪካ ፊቷን ከአውሮፓ እያዞረች ነው ለማለት የሚያስደፍሩ የተለያዩ የከፍተኛ አመራሮች መግለጫና አቋሞች ቢኖሩም ግን ገና የለየለት ጉዳይ ነው ብሎ ማመን ገና የለየለት ጉዳይ አይደለም። ሩቢዮ ባለፈው ከልብራቢያኑ ውጭ ጉዳይ ሚኒስትሮች ሲያረጋግጡላቸው የነበረው በአሜሪካና በራሺያ መካከል አሁን ያለው የሚታየው መቀራረብ በጥቂት ጊዜያት ውስጥ የሚለይለት መሆኑን እና በዛም ጊዜ ውስጥ ራሺያ ለሰላም ተገዥነች ወይም አይደለች ቢሆን እናውቃለን፣ ይህንን በሚል ያሏቸው እና የአውሮፓ ፖለቲከኞች የሰጡት ምላሽ የሚያረጋጋ አስተያየት ነው ከአሜሪካ ያገኝ ነው የሚል ነው። ስለዚህ እነዚህ ሁኔታዎች ፍሉድ ናቸው። ገና ቁርጥ ያለ ነገር የላቸውም። በሌላ በኩል አሜሪካና ራሽያ ከአንድ ሀገር ከብዙ ሀገር የሚለው ተመሳሳይ ነው። የለየለት ነገር የለም። ግን አሜሪካ ከራሽያ ጋር ግንኙነት ቢኖራት አውሮፓውያኑ አሜሪካ ከራሽያ ጋር ግንኙነት አላት ብለው ሊተዉት አክንትፍልሉት የሚችሉት ግንኙነት አለም የአሜሪካ አሜሪካ መርጣ አውሮፓ ህብረት፣ እንደ አውሮፓ ህብረት አለበለዚያ መርጣ ግንኙነት መፍጠር ትችላለች። ዞሮ ዞሮ በእነዚህ በአሜሪካና በአውሮፓ መካከል ያለ ሁኔታ ገና አለየም። አንዳንዶች እንደውም ጠላትነት በአሜሪካና በአውሮፓ መካከል ጠላትነት እንደሚፈጠር ያምናሉ። ሌሎች ደግሞ አሜሪካ ጠላትን ባትሆን የሩቅ ጎረቤት ነው የምትሆነው። ስለዚህ እዚህ ላይ ይሄ ነው ብሎ ጊዜ ሊያሳየን የሚገባው ነገር ነው። ይልቅ ዘለንስኪ ከእንግሊዝ የጦር አዛዥ እና ከፈረንሳይ የጦር አዛዦች ጋር እንደዚህ ውይይት አድርገዋል እና ይሄ ውይይት ዋነኛው ዓላማው በወር ጊዜ ውስጥ ተጨባጭ ይሆናል የሚሉት ይሄ የሚሉት እነሱ የፍቃደኛ ኃይሎች ጥምረት የሚሉት ወታደራዊ አደረጃጀት ለዩክሬን ሪአሹራንስ በሚል ቃል ቀይረውታል። ማረጋጊያ ለዩክሬን ማረጋጊያ የሚሆን ኃይል የተኩስ ማቆምን ተከትሎ የሚገባው ኃይል ማለት ነው። ከዛ በኋላ የጦር ግንባሩ ላይ ራሺያ ምንም አይነት ተኩስ አቁሙን የመጣስ እርምጃ አለመውሰዷን ይከታተላል። የዩክሬን የአየር የምድር የባህር ወሰን ይጠብቃል። እና ይሄኛው በጣም እየተቃረበ እና ተጨባጭነቱ ጉልህ የሆነ እየመጣ ነው በማለት ዘለንስኪ ለህዝባቸው አንዳች የሆነ ነገር እያገኘን ነው የሚል ነገር ለማብሰር ጥረት ያደረጉበት መግለጫም አለ። ይሄ የአውሮፓውያኖች በተለይ ከዚህ አንጻር የሚያደርጉት እንቅስቃሴ እውነቱን ለመናገር የተኩስ አቁም እንዳይደረስ ምክንያት ነው የሚሆነው እና አሜሪካ ይህን ጉዳይ እስካሁን በምናያቸው ዘገባዎች ውስጥ በፕሬዚደንት ዶናልድ ትራምፕ ደረጃ ኢሹ አድርጋ አልቀረበችም። ተኩስ አቁሙን ተከትሎ የምዕራባውያን የማረጋጊያ ኃይል እቅድ እንደ ዓላማ የተኩስ አቁም ሂደቱን በራሺያ ዘንድ ተቀባይነት እንዳይኖረው ሊያደርግ የሚችል ችግር መሆኑን ጠቅሰው የተናገሩበት አጋጣሚ ስለሌለ ለዚህ ነው የተኩስ አቁም የሚደረስበት ሁኔታ ክፍቶ ነው የሚታየው። ሊደረስ ይችላል ብለ ለመቀበል የሚያስቸግር ለምን ያልክኝ እንደሆነ በመሰረቱ በመረ ደረጃ ራሽያ የተኩስ አቁም ስምምነቱን ለምሳሌ እስማማለሁ ብላለች። ይሄ ማለት ከዚህ በፊት ያሏት ጥያቄዎች መጀመሪያ እነዚህ ሶስት አራት ግዛቶች ሙሉ በሙሉ ሳንቆጣጠር በፊት የምናደርሰው ስምምነት የለም ወይም ወይ እንቆጣጠረዋለን ወይ ዩክሬን የቀሩትን ግዛቶች አሳልፋ ትሰጣናለች ነበር የሚሉት። ይህ አቋም ባለበት እኮ ነው የራሽያ የሰላሳ ቀኑ ሳውዲ አረቢያ የተደረሰውን የሰላሳ ቀናት ሙሉ በሙሉ ተኩስ ማቆም በምድር ባየር የሚለውን በመርህ ደረጃ ተቀብያዋለች። ይሄ ማለት የተኩስ አቁም ስምምነቱን ለመቀበል ቀድሞ ሁኔታ አድርጋ ያቀረበችውን ቀሪዎቹን ግዛቶችን መያዝ አለብኝ መጀመሪያ የሚለውን ያጠፈ ነው። በመሬ ደረጃ ተቀብያዋል። አይኩዱት ነው አሁን ማድረግ ይችላል። ተቁሳቁም ስምምነት እነዚህ እነዚህ ነገሮች ቢሟሉ ብላ ያቀረበችው ምንድነው? እነዛ በዩክሬን እጅ ያሉት ዩክሬን አሳልፍ አምስጠኝ ከሆነ አላለችም። በቅድመ ሁኔታነት ያቀረበችው ኦኬ፣ እኔም በቀር እስማማ ሌላ ነገር ግን አሜሪካ ለዩክሬን መሰ የመሳሪያ ድጋፍ የኢንተልጀንስ ድጋፍ ታቆማያለሽ፣ የሰለላ መረጃ። አውሮፓውያን ለዩክሬን የሚሰጡትን ወታደራዊ ድጋፍ እንዲሁም የሰለላ መረጃ ያቆማሉ። ምክንያቱም ለምንድን ነው የሰላሳ ቀን ተኩስ ማቆም ተደረገ አደለ? ይሄ ማለት እኔ አልተኩስም አይደል፣ የአየር ክልሏን ጥሻ አልሰልልም እጄን ሰብስቤ ነው የምቀመጠው። ስለዚህ እኔ እጄን ሰብስቤ ስቀመጥ እናንተ በዛ በኩል ለዩክሬን በዚህ የአንድ ወር ጊዜ ውስጥ የውጊያ ባቆምኩበት ሰዓት ማለት ነው። እኔ ስለማልተኩስ እሷ የምትተኩሰው መድፍ የላትም በእጇ ያለው ጥይት ያርፋል። እንደገና በላይ በላይ እናንተ የምጨምሩላት ከሆነ ቀጥሎ ከባድ ጥቃት መቋቋም እንድትፈጥርብኝ የሚያስችል ወታደራዊ አቅም እየገነባችሁ ትሄዳላችሁ። እጄ ታስሮ ማለት ነው ማለት ዋል በኩል ስለዚህ እናንተ በዚህ በሰላሳ ቀን እኔ አልዋጋ ከሆነ እሷም ከውጊያ ጋር የተያዘ ምንም አይነት እገዛ አብሮ የሚቆም ነው። አንድ ወርም ከሆነ ተኩስ አቁሙ፣ ዓመትም ቢሆን ተኩስ አቁሙ ሊከበር የሚችለው ይህንን ስታቆሙ ነው የሚል ቅድመ ሁኔታ ነው ያቀረበችው። አሁን ይሄ ባለበት ሁኔታ የራሽያ ቅድመ ሁኔታ ይሄ ነው። አሁን ግን ምን እየሰማ ነው? አውሮፓያኑ አይደለም መሳሪያና ኢንቴሊጀንስ መረጃ መስጠት ተኩስ አቁሙን ተከልለው ፊዚካሊ ጦራቸውን ታንከኛቸውን መድፈኛቸውን የጦር ጀቶቻቸውን ይዘው የሚገቡበት ቀነ ቀጠር ወይም ሁነት አድርገው እየጠበቁ ነው ያሉት እና እነዚህ ሰታይ የተኩስ አቁም ይደረሳል አይደረስም የሚለው ሂደቶች ይኖሩታል። ብዙ ነገር እንሰማለን። በአሜሪካን በኩል እስካሁን ድረስ ከዚህ አንጻር